ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ዘውትር እሁድ ልክ በዚህ ሰዓት ወደ እናንተ የሚደርሰው የኢትዮ ቴሌኮም ፕሮግራም ተጀምሯል። መሰናዷችንን የምንጀምረው ደግሞ በቴሌኮም መረጃ ነው። መረጃዎችን ባልደረባችን ተስፋዬ ዘውዴ ያቀርብልናል። ኢትዮ ቴሌኮም በድሬዳዋ ከተማ ባዘጋጀው የኢንተርፕራይዝ ደንበኞች መድረክ ከዋና ዋና ደንበኞቹ ጋር በአገልግሎት አሰጣጥና ምርት አቅርቦት ዙሪያ ውይይት አካሄደም። በዚህ የውይይት መድረክ ላይ የኢትዮ ቴሌኮም የኢንተርፕራይዝ ዲቪዥን ቺፍ ኦፊሰርን በመወከል የመክፈቻ ንግግር ያደረጉት አቶ ፍስሀ መንግስቱ የውይይት መድረኩ ዓላማ ኢትዮ ቴሌኮም ለኢንተርፕራይዝ ደንበኞች የሚያቀርባቸውን ምርቶችና አገልግሎቶች አቅርቦት ለማሻሻልና ተደራሽነቱን ለማስፋት መሆኑን አስታውቀዋል። በውይይት መድረኩ ላይ የተገኙት የኢትዮ ቴሌኮም ዋና ዋና ደንበኞች ከምርትና አገልግሎት ዘርፍ የተውጣጡም ናቸው። ዋና ዋና ደንበኞቹን በቅድምና ድህረ ሽያጭ ወቅት በተቀላጠፈ መልኩ አገልግሎት ለመስጠት ያመች ዘንድ እነሱን ብቻ የሚያስተናግዱ ሰራተኞች ከመመደባቸው በተጨማሪም 98 ነጻ የስልክ መስመርም ቅድሚያ በመስጠት እያስተናገደ እንደሚገኝ የስራ ኃላፊዎች አብራርተዋል። በመድረኩ ላይ ከአገልግሎት ጥራትና ኔትወርክ ማስፋፊያና ከደንበኞች አገልግሎት የተውጣጡ ባለሙያዎች ለዋና ዋና ደንበኞች የሚሰጡ አገልግሎቶችንና ወደፊትም ሊሰጡ ስለታሰቡ አገልግሎቶችና ምርቶች ገለጽ አድርገዋል። በመድረኩ የተሳተፉ ደንበኞች ምርጥ ተሞክሯቸውን ያቀረቡ ሲሆን ከተሳታፊዎችም ለተነሱ ጥያቄዎች አቅራቢዎችና ምላሽና ማብራሪያም ተሰጥቷል። በመጨረሻም ዋና ዋና ደንበኞች በመድረኩ መዘጋጀትና ኢትዮ ቴሌኮም በሚያቀርባቸው ምርቶችና አገልግሎቶች ላይ መደሰታቸውን ገልጸዋል። የተከበራችሁ ተመልካቾቻችን ለዚህ ሳምንት የያዝነው የቴሌኮም መረጃ ይህን ይመስል ነበር። ከቀሪ ፕሮግራሞቻችን ጋር ጥሩ ጊዜ አሁን ደግሞ በቀጥታ የምናምረው ቴሌኮም በእድገት ጎዳና ወደ ተሰኘው ዝግጅታችን ነው። በዚህ መሰናዶችን የተለያዩ የኢትዮ ቴሌኮም እንቅስቃሴዎችን የምንዳሰስበት ፕሮግራም ነው። አሁንም ከዝግጅቶቻችን ጋር ጥሩ ጊዜ። ኢትዮ ቴሌኮም በመላ ሀገሪቱ የቴሌኮም ማስፋፊያ ስራዎችን እያከናወነ ነው። በልማት ሥራዎችና የበጎ አድራጎት ተግባራትን በመሳተፍ ለሀገራዊ እድገት መመዝገብ የበኩሉን አስተዋጽኦ እያበረከተ ይገኛል። ከበጎ አድራጎት ሥራዎቹ መካከል በቀዳማዊት እመቤት ወይዘሮ ሮማን ተስፋዬ የበላይ ጠባቂነት ለሚመራው የእናቶች በጎ አድራጎት ማኅበር ያበረከተው አስተዋጽኦ ይጠቀሳል። ሰሞኑን ኢትዮ ቴሌኮም ከማኅበሩ ጋር 5.2 ሚሊየን ብር የገንዘብ ድጋፍ ስምምነት ተፈራርሟል። ስምምነቱ በምግብ እጦት ትምህርታቸውን ለሚያቋርጡ ተማሪዎች ድጋፍ የሚውል ነው። የተሰጠው ድጋፍ 2000 የሚሆኑ ህጻናትን ለአንድ ዓመት የምግብ እርዳታ እንዲያገኙ ያግዛል። ኮሚት ለሆንባቸው 20 ሺህ ተማሪዎች ከጥቅምት አንድ 2008 ዓመተ ምህረት የስራ ዘመን ጀምሮ ምገባውን ቁርስና ምሳ እየሰጠን ነው ያለ ነው። ከደንበኞቻችን የምናገኘውን ገቢ መልሰን ወደ ህዝባችን ነው የምንመልሰው። በልማቱ በመንግስት ይጎለኛል በሚለው ኢንቨስት እያደረገ ህብረተሰባችን ተጠቃሚ የሚያደርግበት ነው። በዚህ በጎ አድራጎትም ደግሞ የነገ አገር ተረካቢ የሆኑ ህጻናቶች ቁርስ ሳይበሉ ትምህርት ቤት ውስጥ ትምህርት ለመቀበል የሚያዳግታቸው በብዙ ሺህ የሚቆጠሩ ህጻናቶች በሀገራችን በመዲናችን ውስጥ ይገኛሉ። የዛሬው ፕሮግራም ዋና ዓላማ ተቋሙ ኢትዮ ቴሌኮም አገልግሎት ሰጥቶ ገቢ መሰብሰብ ብቻ ሳይሆን ያንን ገቢ በተለያዩ እዚህ በዝርዝር መግለጽ ባይቻልም ለተለያዩ ልማቶች ድጋፍ ይደረጋል። የቀዳማዊት እመቤት ጽሕፈት ቤት ከዚህ ማህበር ጋር እጅና ጓንት ሆኖ ይሰራል። ኩባንያችንም በነበራቸው ጉባኤ ላይም ተገኝቶ ያላቸውን አደረጃጀት አሰራራቸውንም ሁሉ ለማየትና ለመገምገም እድል አግኝቷል። በዚህ መሰረት ይሄንን ስራ ተሸክመው ሊሰሩ ይችላሉ የሚል እምነት አድሮብን ያቀረቡልንን 2000 ህጻናቶች ቁርስ ለመመገብ ለአንድ አመት 5.2 ሚሊዮን ሊደርስ የሚችል ትምህርታቸውን እስከሚጨርሱ ድረስ ኢትዮ ቴሌኮም እነዚህን 2000 ህጻናቶች ለመደገፍ ይህንን ማሰራሩም ደግሞ በራሳችን በኩባንያችንም የሚጎል ነገር ካለ ወደፊት እየደገፈና አብሮ ለመስራት ዝግጁ መሆኑን በዚሁ አጋጣሚ እየገለጽኩኝ፣ በአዲስ አበባ ከተማ ባሉ ሁሉም ትምህርት ቤቶች ከወደ 30 ሺህ የሚገመቱ ችግረኛ ህጻናት በየአመቱ የምግብ ፍላጎት አላቸው። ከነዚህ ህጻናት እስካሁን ባለው ሂደት የተለያዩ ተቋማት ቴሌን ጨምሮ እስካሁን በየትምህርት ቤቱ የተወሰኑ በአስሮች፣ በሃምሳዎች የሚቆጠሩ ተማሪዎችን በየትምህርት ቤቱ እያገዙ ያሉበት ሁኔታ አለ። ግን ችግሩ ገዝፎ ስላለና መመገብ ካለባቸው ተማሪዎች በጣም ጥቂቱ ስለሆኑ እየተመገቡ የነበሩት ነው። እንግዲህ የእኛ ጽህፈት ቤትና የእናት ወግ በጎ አድራጎት ማህበር ወደዚህ ስራ የገባው እናቶ በጎ አድራጎት ማህበር በአሁኑ ወቅት እየሰራ ያለው መጠነ ማቋረጥም መቀነስና ተማሪዎች በትምህርታቸው ላይ ከፍተኛ ትኩረት በመስጠት ውጤታማ ሆነው የነገ አገር ተረካቢ ዜጋ እንዲሆኑ ለማስቻል ሀሳብ ከማመንጨት፣ ሀብት ከማሰባሰብ እና የተለያዩ አይነት ስትራቴጂዎችን ከመቅረጽ አኳያ ክብርት ቀዳማዊት እመቤት ጽህፈት ቤት ለዚህ ትኩረት በመስጠት ከፍተኛ እንቅስቃሴ በማድረግ ነው። በእሳቸው አማካኝነት ይህ ማህበር እንዲቋቋም የተደረገው። መጠነ ማቋረጥ እዚህ አካባቢ ወደ 12 ፐርሰንት ነው። የግድ የዕለት ጉርሳቸውን ማሟላት ስለሚፈልጉ ለዛ ሲባሉ ትምህርቱን ማቋረጥ። ባሉት አራት ወራቶች ውስጥ አፈጻጸም ሁለት ተማሪዎች ብቻ በቦታ መቀየር ነው እንጂ በዚህ በምገባ ችግር ምክንያት ያቋረጡ ተማሪዎች የሉም። ሁለት ተማሪዎች ናቸው ወደ ዜሮ አድርሰናል ማለት ነው። ከነዚህ ሁለት ሺህ ተማሪዎች ውስጥ አንድ ሺህ ኢንጂነር ብናወጣ አገር መሸከም የሚችሉ ልጆች ይወጣሉ። ለአብነት በቢተወደድ የመጀመሪያ ደረጃ ትምህርት ቤት ትምህርታቸውን ለሚከታተሉ ተማሪዎች ምግብ አብስለው የሚያቀርቡ እናቶች ተማሪዎቹን በፕሮግራም እንደሚመግቡ ይገልጻሉ የስራ ዕድል እንደተፈጠረላቸው ጭምር ብዙ የተቸገሩ ልጆችን ሲበሉ ማየቱ እራሱ ትልቅ ደስታ ነው። የነገ አገር ተረካቢ ዜጋ ለማፍራት እነኚህ ልጆች የነገ ዶክተሮች፣ የነገ ኢንጂነሮች፣ የነገ የተለያየ አይነት የራሳቸው አይነት ራዕይ ያላቸው ልጆች ናቸው። ያንን ራዕይ ለማሳካት እንዲቻል የሁላችንም እጅ የሁላችንንም በር መንኳኳት ያለበት ነው እና ሁሉም እኔ ያገባኛል እኔ ዜጋ ነኝ የሚል በሙሉ እዚህ ከእኛ ጋር አብረው ተባብሮ መስራት እንዳለበት ነው። ልጅ ማለት ያው አድጎ ብዙ ነገር የሚጠብቀው ነው አገረ ገዢ የሚሆን ስለሆነ ለነሱ እርዳታ እንዳይቋረጥባቸው ነው የሚለው። ወደ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ውስጥ ገብተን የምንደግፋቸው ልጆች አሉ አሉ በተለይ ሴቶች ሕጻናት ሴቶች ዩኒቨርሲቲ ተማሪዎች የምንደግፋቸው አሉ። ትምህርት ቤት ውስጥ ገብተን የምንደግፋቸው አሉ። በአሁኑ ሰዓት ላይ ሁለት ሶስት ትምህርት ቤቶችም አሉ። እንደዚህ ተደራጅቶ ሲመጣ ስናይ አላቅማማንም። ይሄንን ከጀመር ነው እኛ ቆይተናል። የሚመረቁ አሉ። ሲመረቁ ወደ እኛ ይመጣሉ። እንደዚህ ተደራጅቶ ሲመጣ ደግሞ እኛ ወደ ኮር ስራችን ፎከስ እናደረጋለን። የኢትዮ ቴሌኮም ማህበረሰብ አቀፍ አገልግሎት ለሌሎች ተመሳሳይ ተቋማት አርያ ነው ብለን እናምናለን። ተመልካቾቻችን በመከታተል ላይ የምትገኙት በየሳምንቱ እሁድ በዚህ ሰዓት ተዘጋጅቶ ወደ እናንተ የሚደርሰውን የኢትዮ ቴሌኮም የህድቃ ፕሮግራም ነው። አሁን ደግሞ አይሲቲ ሀገር አቀፍና ዓለም አቀፍ ወደ ተሰኘው መሰናዶችን እናመራለን። በዚህም ዝግጅታችን የተለያዩ የለሙ አይሲቲዎችን የምንዳሰስበት ነው። ጥሩ ጊዜ የመገናኛ መረጃ የቴክኖሎጂ አንድ እርምጃ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር በውጭና በሀገር ውስጥ ከሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዙሪያ ውይይት አካሂደዋል። የሀገሪቱን የቴክኖሎጂ ሕዳሴ ጉዞ ለማጠናከር በሚደረገው ጥረት ውስጥ የዘርፉን ባለድርሻ አካላት ተሳትፎ ማጎልበት ወሳኝ ሆኗል። በዚህም የልህቀት ማዕከላትና የአይሲቲ መንደር ግንባታ ለዘርፉ ከተሰጡት ትኩረቶች መካከል ተጠቃሾች ናቸው። የኢንቨስትመንት ዘርፉን ተሳትፎ ለማጠናከርና የተቀላጠፈ አገልግሎት ለማከናወንም ልምዶች ተወስደዋል። ሬትድ የምትሆንበት ያው ራንክድም የምትሆንበት የኢዝ ኦፍ ዲንግ ቢዝነስ በሚመለከት ዝቅተኛ ደረጃ ያለን ሰው እሱን በመሰረቱ ለመቀየር እንዳልነው ያው ራንኪንጉ ደረጃህን ያው የሰርቪስ አሰጣጣችን ደረጃ የሚያሳየን ነው። ስለዚህ ሱን መቀየር አለብን ብለን ነው። ትን ሰ ስለዚህ ለፕራይቬት ሴክተሩ ለሀገሪቱም ከትሬድ ካስተም ላይ ያሉ ፋሲሊቴሽንስ በከፍተኛ ደረጃ ይቀይራል ብለን ነው። እስከ አርባ የሚሆኑ ተቋሞችን የሚመለከት ነው ይሄኛው። አርባ ተቋሞችን ወደዚህ ሲስተም ለማስገባት ብዙ ጊዜ እንደሚወስድ እናውቃለን። ግን በጣም ክሪቲካል የሆኑ መርጠን አሸዋል ዛ ላይ ፕራዮራታይዝ አድርገን እንጀምር ብለናል። ኦልሬዲ እንደ ፕሮጀክት ኦፊስ የተቋቋመ ነው ከአንድ ዓመት በላይ አድርጓል ከጀመረ አሁን ግን አግሬሲቭ ልንሄድባታለን፣ ብለናል። የመገናኛና ኢንፎርሜሽን ቴክኖሎጂ ሴክተርም የሀገሪቱን የኢንዱስትሪ ሽግግር የሚያዘመኑ የኮምፒውተርና የቴክኖሎጂ ፕሮግራም ግኝቶችን ለሀገሪቱ እያበረከተ ነው። የዜጎች የቴክኖሎጂ አጠቃቀምን ማጎልበት፣ የሥልጠናና አቅም ግንባታ ሥራዎችም የዘርፉ ውጤቶች ናቸው። በመንግሥት ተቋማት ለዜጎች የሚሰጡት አገልግሎቶች በቴክኖሎጂ አማካኝነትም እየተሻሻለ ይገኛል። ሁሉም ሚኒስትሪ መስሪያ ቤት ኦልሞስት የራሱ ፖርታሎች አሉት። በዛ ፖርታሉ አማካኝነት የተለያዩ መረጃዎችን ለሕብረተሰቡ ይሰጣል። አሁን ኦልሞስት ኦል ሚኒስትሪ መስሪያ ቤት እና ሌሎች የመንግስት አካላት ሞደርን የሆነ ዌብ ፖርታል አላቸው። ኢንፎርሜሽን አላለ በርካታ ትራንዛክሽናል አገልግሎቶች ለምተዋል። ጥቅም ላይ ግን ያለማነሆነ ያህል ጥቅም ላይ አልሆነም። ግን በጥቂት መስሪያ ቤቶች ላይ ጥቅም ላይ ውለዋል። ከዚህ እንደ ኤግዛምፕል የምናያቸው የውጭ ጉዳይ ሚኒስቴር ከዲፕሎማቲክ አይዲ ከመስጠት ጋር የመንግስት ጡረታና ማህበራዊ ዋስትና፣ የግል ጡረታ ማህበራዊ ዋስትና፣ ግብርና ሚኒስቴር ጥቅም ላይ ውለዋል። ዓለም አቀፍ ኮንፈረንሶችን በተሳካ መልኩ በማከናወን የሀገሪቱን ገጽታ ለማጉላት ተችሏል። የትውልድ ኢትዮጵያውያን ዳያስፖራዎች በአገር ጉዳይ ማወያየትና ተሳትፎን ማጠናከር ላይም ዘርፉ ትኩረት ሰጥቷል። የውጭ አገር የኢንፎርሜሽን ቴክኖሎጂ አማካሪዎችና ባለሙያዎች ትስስርም እየተፈጠረ ነው። በአሁኑ ጊዜ በጣም በኢትዮጵያና በኢስት አፍሪካ በአጠቃላይ የቴክኖሎጂ ትራንስፎርሜሽን እየተካሄደ ነው። ለመሳተፍ እና በጣም ፍላጎት ስላለኝ አንድ አመት ይሆነኛል ተሞክሮ ድርጅታችን የተለያዩ ሶፍትዌሮችና አገልግሎቶችን ኢትዮጵያ ውስጥም ለውጭ ድርጅቶችም ያቀርባል እና በዛ ላይ በተለይ ለውጭ ድርጅቶች ከምናቀርባቸው አገልግሎቶች ውስጥ ከገቢዎችና ጉምሩክ ባለስልጣን ጋር የገጠመን ችግር አለ። በሕጉ መሰረት አገልግሎቶችና ቁሳቁሶች ወደ ውጭ የሚቀርቡ ቫት ኤክሴምትድ ናቸው። ገቢዎች ግን ጭራሽ ሶፍትዌር ኤክስፖርት ማድረግ አችሉም አሉ ነው። ለምድ ነው የማንችለው ስንል ይሄ ነገር የሚጫበጥ የሚዳሰስ መሆን አለበት አለ እና እኛ አገልግሎታችን የምንሰጠው በኢንተርኔት ነው። ሶፍትዌር እንዲቨሎፕ የምናደርገው ከነበርንበት ከቅርንጫፍ ጽህፈት ቤቱ ወደ ዋናው ተላክን። ዋና ውስጥም ሊረዱን አልቻሉም። ወደ ገንዘብ ሚኒስቴር ተላክን። እዛም ይህን የሚመለከተው ገቢዎች ነው ተባልን። ወደዛ ተመለስን እና እስካሁን ድረስ ይህ ችግር አልተፈታም እና በአጭር ጊዜ ውስጥ ከመቶ ሺዎች የሚቆጠር ዶላር የውጭ ምንዛሬ አስገብተናል። የውጭ ድርጅቶቹ ግን ይሄ ነገር አገልግሎታችሁ እየተወደደብን ነው ባቱን እኛ ሀገር ኦፍሴት ማድረግ አንችልም እያሉ ነው። እና ይሄ ነገር እንዴት ነው የሚታይ? እንደ መንግስትም የምናበረታታው አሁን ጀምር ነው ያልከው ስራ ነው ማለት ነው። ስለዚህ ይሄ ገጠመን ያልከው ወደ ኛ ቢመጣ ይሻላል። ሶፍትዌር ኤክስፖርት እንደሚደረግም እኛ እናውቃለን። አሁን የተጀመረልም ሌሎችም አሉ። ወደ አሜሪካም የሚልኳ ቃሉ ሶስት አራት አመት በፊትም ማለት ነው ጀምሮ ሰፖርት እናደርጋቸዋለን። የእውቀት ማነስ ካልሆነ በስተቀር እንትን አይደለም ማለት ነው። ስለዚህ የጀምራችሁ ጦረ ፕሮሰስ ስላለ በሱ ላይ ቢልድ እናደርጋለን ማለት ነው። በየወቅቱ በሚደረጉ ተሳትፎች ለቴክኖሎጂ ፖሊሲ ጥናት ግብዓቶች ተገኝተዋል። የመገናኛና ኢንፎርሜሽን ቴክኖሎጂ ኢንዱስትሪን ማፋጠንና የማፍለቂያ ማዕከላትን ማጎልበት በቀጣይ የሚሰሩ ናቸው። የመሰረተ ልማት ስራዎችም ሁሉንም ባማከለ መልኩ እየተስፋፉ ይገኛሉ። እስከ 2012 ያው በኢትዮጵያ ይሄን እንሰራዋለን እያልን ከኢንፍራስትራክቸር ዲፕሎይመንት በሶስት አመት በሁለት ፌዝ አሁን ጥሩ ኤክስፒሪንስ ነው ያለን። ባይ ዘይህ በቁጥሩ የማታዩት አሁን ያለን ካፓሲቲ 83 ሚሊዮን ነው። ስለዚህ ቀሪ ስራው ትንሽ ነው። ኦልሞስ 20 ሚሊዮን ነው የቀረን ማለት እችላለን። ኦሬዲ ዘር ይህ አምስት ዓመት ሊወስድ አይችልም። በአንድ ዓመትም ልንሰራው እንችላለን፣ ግን ተጠቃሚ የሌለው ወስተጅ ነው፣ ብድር ነው። አዘ እንደዘደ የሚሆነው ሶ አሁን ያለን ካፓስቲ 80 ሚሊዮን አካባቢ ሆነ አስበ ነው የነበረ ስሳ ነው። ተጠቃሚው ያው 40 አካባቢ ነው ያለው። የቴክኖሎጂ ትስስሩን በማቀላጠፍ ለዜጎች የላቀ ተሳታፊነትና ተጠቃሚነት የመረባረቡ ሂደት ተጠናክሯል። ተወዳዳሪና ብቁ የሰው ኃይል ማፍራት፣ የቴክኖሎጂ አጠቃቀምን ማስፋፋትና ዘርፉ ለሀገሪቱ ኢኮኖሚያዊ እድገት የሚያበረክተውን አስተዋጽኦ ከፍ ለማድረግ እየተሰራ ነው። ቴሌኮምና ቴክኖሎጂ ወደ ተሰኘው መሰናዶችን የምናመራ ይሆናል። በዚህም ዝግጅታችን ስለ ኮምፒውተር መሰረታዊ ጽንሰ ሀሳብ የምንዳሰስበት ይሆናል። ተመልካቾቻችን አሁንም ከኢትዮ ቴሌኮም ዝግጅቶች ጋር መልካም ጊዜ። በከተማው ቴሌኮም ኮምፒውተርን ለመጀመሪያ ጊዜ ለመጠቀም በቅድሚያ ከኮምፒውተሩ የአሰራር ስርዓት ወይንም ኦኤስ ጋር መግባባት ያስፈልጋል። አብዛኞቹ የራሳቸው የሆነን የተለየ የአሰራር ስርዓት ይከተላሉ። በዚህ በዛሬው ቅኝታችን ዊንዶው ቲ ስለተባለው የኮምፒውተር ስርዓተ ተግባር እንመለከታለን። በቅድሚያ ኮምፒውተሩን እናበራለን። ኮምፒውተሩ ከበራ በኋላ ስክሪኑ ላይ የሚታየው ዴስክቶፕ ይባላል። ዴስክቶፑ ባክግራውንድ እና ታስክ ባር የሚባሉ ሁለት ክፍሎች አሉት። በተለይ ቀለም ያለው ታስክ ባር ወደ ተለያዩ ፕሮግራሞች የሚመራ መቼቶችና የድምፅ መቆጣጠሪያ መግቢያ ሆኖ ያገለግላል። ነገር ግን ታስክ ባር የራሱ ሁለት ክፍሎች አሉት። በተለይ ባለቀለሙ ታስክ ባር ወደ ተለያዩ ፕሮግራሞች መቼቶችና የድምፅ መቆጣጠሪያ መግቢያ ሆኖ ያገለግላል። በተለይ ቀለም ያለው ታስክ ባር ወደ ተለያዩ ፕሮግራሞች መቼቶችና የድምፅ መቆጣጠሪያ መግቢያ ሆኖ ያገለግላል። ነገር ግን የታስክ ባር ዋነኛ ነጥብ ያለው በግራ በኩል ከስር ያለውና ስታርት ባር የሚባለው ነው። ይህን ስታርት ባር የሚባለውን ወሳኝ ቁልፍ ስንጫን የኮምፒውተሩን የተለያዩ ፕሮግራሞችን መግቢያ ይከፍትልናል። የተለያዩ ፋይሎችን ለመቀየርም ይጠቅመናል። ኮምፒውተርን ስንጠቀም የፋይልና የፎልደርን ልዩነት ማወቅ ያስፈልጋል። ፋይል የሚባለው ዶክመንቶች፣ ፊልሞች፣ ምስልና የመሳሰሉት ሲሆን ፎልደር ደግሞ እነኚህን የተለያዩ ፋይሎች ባንዴ የምናደራጅበት ነው። ፎልደር ለመክፈት ሁለቴ መጫን ወይንም ደብል ክሊክ ማድረግ ይጠበቅብናል። ይህ አሁን የከፈትነው ፕሮግራም ዊንዶው ኤክስፕሎረር ይባላል። የተለያዩ ፎልደሮችን ባንዴ ለማየት ከፈለጉ በስተግራ በኩል ያለውን ኮምፒውተር የሚለውን ቁልፍ መጫን፣ ከዛም የሚፈልጉትን ፎልደር ደብል ክሊክ አድርገው መክፈት ይችላሉ። አንድን ፋይል ዲሌት የሚለውን ቁልፍ በመጫን መሰረዝ ይቻላል። ነገር ግን ይህንን ስናደርግ ፋይሉ ወደ ሪሳይክል ቢን ውስጥ ይገባል እንጂ ሙሉ በሙሉ ከኮምፒውተራችን ላይ አይጠፋም። ፋይሉን ጭራሽ ኮምፒውተሮ ውስጥ እንዳይኖር ከፈለጉ ግን ኤምፕቲ ሪሳይክል ቢን የሚለውን አማራጭ ተጭነው ሙሉ በሙሉ መሰረዝ ይችላሉ። ኮምፒውተር ውስጥ ያልገባውት ነገር ካለ ኮንትሮል ፓነል ውስጥ በመግባት ወይንም ሄልፕ ኤንድ ሳፖርት የሚለውን ቁልፍ በመጫን መረዳት ይቻላል። ሲጨርሱ ከስር ባለውና ሸት ዳውን የሚለውን ቁልፍ መጫን ወይንም ሙሉ በሙሉ ሳይጠፋ እንዲቆይ ከፈለጉ ሎጎፍ ወይም ስሊፕ የሚለውን አማራጭ መምረጥ ይኖርብዎታል። እስካሁን ያየናቸው እንግዲህ በአጠቃላይ የኮምፒውተር መሰረታዊያን ይባላሉ። ተመልካቾቻችን ስትከታተሉት የነበረው የኢትዮ ቴሌኮም መሰናዶው ሊጠናቀቅ አንድ ዝግጅት ብቻ ይቀረናል። እሱም ይመልሱ ይሸለሙ ይሰኛል። በይመልሱ ይሸለሙ የባለፈው ሳምንት ጥያቄያችን የነበረው የመደበኛ ስልክ የቅናሽና የመደበኛ ሰዓት አገልግሎት መቼና ከስንት ሰዓት እስከ ስንት ሰዓት ነው የሚል ነበር። መልሱም መደበኛው ሰዓት ከሰኞ እስከ ቅዳሜ ከጠዋቱ አንድ ሰዓት እስከ ምሽቱ ሶስት ሰዓት ድረስ፣ ቅናሽ ሰዓት ከሰኞ እስከ ቅዳሜ ከምሽቱ ሶስት ሰዓት እስከ ጠዋት አንድ ሰዓት እንዲሁም እሁድንና የበዓላትን ቀን ጨምሮ የሚለው ትክክለኛ ምላሽ ነበር። ወደ ሳምንት ጥያቄያችን ስናመራ የግልና የመንግስት ተቋማት በተቋማቸው ውስጥና በቅርንጫፍ ጽህፈት ቤታቸው ውስጥ ደህንነቱ የተጠበቀ አስተማማኝ የግል ኔትወርክ እንዲኖራቸው የሚያስችለው አገልግሎት ምን ይባላል? የዚህን ምላሽ ትክክለኛ መልስ መስጠት የምትችሉት በ0946050505 እስከ ምሽቱ አንድ ሰዓት ድረስ ባጭር የጽሁፍ መልእክት ብቻ ማለት ነው። መልካም እድል እያልሁኝ ፕሮግራሞችን እያስተዋወቅኩ አብሬያቸው የነበርሁት ራሄል ሙላት ነበሩ። ሳምንት በሌላ መሰናዶ እስከምንገናኝ ቸር እንሰንብት።